ያደመጣችሁም ትገኙት ብስራት ስፖርት ነው። በብስራት ኤፍኤም 101.1 የሬዲዮ ሞገድ እንዲሁም በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻነል በኩል በቀጥታ የተጫዋቾች ዝውውር ጉዳይ በሰፊው የምናነሳበት ወቅት ላይ ነው የምንገኘው። እስቲ በጥቂቱ ደግሞ ባሉ ደቂቃዎች አፕዴት ላደርጋችሁ እንደው በፍሎሪያን ቪርትስ ሊቨርፑል ዝውውር ላይ ብዙ ዋጋ ብዙ ከፍ ያለ ዋጋ የሚከፈልበት ዝውውር ስለሆነ ከተጠናቀቀ በኋላ በጥልቀት ቀደም ሲል ለኩኛ እንዳወራሁት በጥልቀት ማየት እንችላለን። ግን ይጠናቀቅ፣ እንጠብቅ። ግን ከፍሎሪያን ቪርስ ከጄሬሚ ፍሪምፖንግ እና ከመሳሰሉት ዝውውሮች ሊቨርፑል አርነ ስሎት ለቀጣይ ውድድር ዘመን ይህንን ቡድን ምን አይነት ተፎካካሪ ሊያደርጉት አስበዋል የሚለው ነገር ላይ ብቻ ነጥብ ልስጣችሁ እና እንለያለን። እዚህ ጋ አሁን ሊቨርፑል ተጫዋቾችንም እየሸጠ የሚያስገኘውን ጥቅም ሽያጩ የሚያስገኘውን ጥቅምም ጥሪቱን እየሰበሰበ ይገኛል። እንዲያውም ካውሚህን ኬልኸር ግብ ጠባቂው እንኳን 18 ሚሊዮን ፓውንድ የሚያወጣ ዝውውር ሊፈጽም ጫፍ ላይ ነው ያለው፣ ወደ ብሬንትፈርድ ሊሄድ። ግን የብሬንትፈርዱ ማርክ ፍሌከን፣ የብሬንትፈርዱ በረኛ ወደ ባየር ሌቨርኩዘን ለመዘዋወር ሂደት ላይ ስላለ ሂደቱ መጠናቀቅ አለ የፍሌከን መልቀቅ፣ የኬልኸር መግባት ሊሆን ይችላል እና 18 ሚሊዮን ገደማ ሊቨርፑል ሊያገኝበት ይችላል። የትሬንት አሌክሳንደር አርኖልድ እንኳን በዜናው ሚዲያ ላይ ሳትሰሙ አልቀራችሁም። እንደው ማምሻም ምድሜ ነው ይባላል አይደል? ማናየበት 10 ሚሊዮን ፓውንድ ከሪያል ማድሪድ እንደሚያገኝ ሊቨርፑል ተጠቅሷል ተጠቅሷል። በነፃ ዝውውር ነው የሚወጣው፣ ግን ለክለብ ወርልድ ካፕ ተጫዋቹ እንዲመዘገብ ቀደም ብሎ መልቀቅ ስላለባቸው ኮንትራቱ ከማለቁ በፊት ይሄንኑ ለመፈጸም የግዴ ሊቨርፑል ንብረት ሊቨርፑል ምንድነው ባለ ኮንትራት ነው ተብሎ ስለሚታመን የኮንትራቱ ማብቂያ ቀን እስኪመጣ ድረስ ለዚህ ሪያል ማድሪዶች የተጠየቁትን አስር ሚሊዮን ለመክፈል ፍላጎት እንዳላቸው ሰሞኑን ተሰምቷል። እንግዲህ ከነዚህ ሁለት ተጫዋቾች ዝውውር እንኳ ምንም ላይገኝ ይችላል ብለህ ከምታስበው ወደ 28 ሚሊዮን ፓውንድ አካባቢ ይሰበስባል። ሌሎችም ተጫዋቾች ጥቃቅን ሽያጮች ሊኖሩ ይችሉ ይሆናል። ግን አሁን የፕሪሚየር ሊጉ ሻምፒዮን ሊቨርፑል በትሬንት አሌክሳንደር አርኖልድ ቦታ ላይ ጀሬሚ ፍሪምፖንግን ከባየር ሌቨርኩዘን በ29.5 ሚሊዮን ፓውንድ ማዘዋወሩ ይታወቃል። የፍሪምፖንግ መምጣት የአርኖልድ መልቀቅ ልዩነቶች አሏቸው። ሁለቱ ተጫዋቾችና ከፍሪምፖንግ ጋር ሊቨርፑል ምን አይነት መልክ ሊኖረው ይችላል? ባለፈው ስለ ፍሪምፖንግ በሰራሁት አንድ ፕሮግራም ላይ መልስ ሰጥቼበታለሁ በጥቂቱ ግን በዚህ አሁን በምሰጣችሁ መልስ በኩል በዛ አይነት አይደለም ሁለተኛው ደግሞ ፍሎሪያን ቪርትስ ለዚህ ተጫዋች ሊቨርፑል በታሪክ ከከፈላቸው ለዝውውር ከከፈላቸው ክፍያዎች ከፍተኛውን ሊያወጣ ጫፍ ላይ ደርሷል የራሱን ሪከርድ ሊሰብር ማለት ነው እና አንድ ተጫዋች እጅጉን ጠቃሚ ካልሆነ በስተቀር ይህን ያህል ዋጋ እንዲወጣበት ገዢው ክለብ አይታትርም። መቼም ሌላው ደግሞ ግራ መስመር ተከላካይ ቦታ፣ ይሄ ክለብ መጠናከር አለ ይሄ ቡድን መጠናከር አለበት ለሚቀጥለው የውድድር ዘመን ሚሎሽ ኬርኬዝ ቀዳሚው እጩ ነው። የቦርን መዙ ተጫዋች በአንዲ ሮበርትሰን ቦታ ስሚካስ ግሪካዊውም ተጫዋች እዚህ ቦታ ላይ አለ። ሁለቱም ያን ያህል ለሚቀጥለው ሲዝን ያገለግላሉ ተብሎ አይጠበቅም፣ በሚፈለገው መጠን ያው ሮበርትሰንም ዘንድሮ ወርዶ አይተነዋል። አሁን እንግዲህ እነዚህን ተጫዋቾች ስካውት ስታደርጉ ያላቸውም ጥንካሬ እና ድክመትን በደንብ ስትመረምሩ ለሚቀጥለው የውድድር ዘመን አርነስሎት የበለጠ ፈጣን የበለጠ አካላዊ ጥንካሬ የሚያሳይ የበለጠ የፈጠራ ብቃቱን ከፍ ያደረገ በኳስ ዝውውር ሂደት በቢልድ አፕ ላይ ፈጣን ቅብብል ሊያደርግ የሚችልን ሊቨርፑል ይዘው ለመምጣት እያሰቡ እንደሆነ ትረዳላችሁ። እና ለዚህ ደግሞ መነሻ ምክንያታቸው የካራባኦ ካፕ ፍጻሜ ላይ የገጠማቸው ተግዳሮት ነው ይላል ዘ ታይምስ የተባለው ጋዜጣ። ከኒውካስል ዩናይትድ ጋር በነበረው በዛ የዋንጫ ፍጻሜ በጆሊንግተን በብሩኖ ጊማሬሽ እና በሳንድሮ ቶናሊ የመሃል ሜዳ የበላይነት ሊቨርፑል ተውጦ ቆይቷል። ጨዋታው የተወሰነው በሁለተኛ ኳስ በሰከንድ ቦል፣ ጨዋታው የተወሰነው በአንድ ለአንድ አጋጣሚ በዱዌልስ አሸናፊነት፣ ጨዋታው የተወሰነው በረጃጅም ኳሶችና በአካላዊ ትግል ጭምር ነበር። ይሄ እንግዲህ ኒውካስል ሊቨርፑልን የሀገር ውስጥ ዋንጫ አንደኛውን የጥሎ ማለፍ ዋንጫ ያሳጣው በዚህ መልኩ ከሆነ በቀጣይ ውድድር ዘመን እንደዚህ ያሉ ሊቨርፑል የተሸነፈባቸው ጨዋታዎች ላይ ተጋጣሚዎች የጨዋታ ፕላን ሀሳብ ወስደው እንደ ማጣቀሻ ተጠቅመው ሊቨርፑልን ሊፈትኑት ይችላሉ። እናም ሊቨርፑል በአካል የበለጠ የጠነከረ በእንቅስቃሴ ፍጥነት ከኳስ እንቅስቃሴ ፍጥነት የበለጠ የጎለበተ የፈጠራ ብቃቱንም ደግሞ አሁን ካለው ሊቨርፑል የበለጠ ዘንድሮ ሻምፒዮን ከሆነው የበለጠ አሳድጎ የመምጣት ግዴታ አለበት። አሁን ፈጠራ ብቃት ካላችሁ የፍሎሪያን ቪርትዝ ዝውውር ያለ ጥርጥር ዋናው ዓላማ እርሱ ነው። ከ2023/24 የውድድር ዘመን ወዲህ ባለፉት ሁለት ሲዝኖች ማለት ነው በአምስቱ ታላላቅ የአውሮፓ ሊጎች ላይ አሲስት በማድረግ ረገድ የበዛ ስኬት ያስመዘገበው ሞሐመድ ሳላህ ነው። የዚሁ የሊቨርፑል ተጫዋች በ28 አሲስት አለው። በሁለቱ ሲዝኖች እንግዲህ በአምስቱ ሊጎች ስናወዳድር ሁለተኛ ማን ነው ያላችሁ እንደሆነ ፍሎሪያን ቪርትስ ነው፣ ከባየር ሌቨርኩዘን በ23 ከቪያሪያሉ አሌክስ ባኤና ጋር እኩል ተቀምጠዋል። ከዛ በኋላ ነው ሌሎች የምትጠቅሱት እነ ማይክል ኦሊሴ፣ እነ ኦሊ ዋትኪንስ፣ እነ ጁሊያን ብራንት ቦሩሲያ ዶርትሙንድ፣ እነ አሌክስ ግሪማልዶ ባየር ሌቨርኩዘን የምትጠቅሱት ከነዚህ በኋላ የፈጠራ ብቃቱ ከፍ ያለ ተጫዋች ነው። እና የቪድስ ብቃት የተለየ ስለሆነ እዚህ ጋር ከፍ ያለ ዋጋ መክፈል ጠይቋል። ማንቸስተር ሲቲ እና ባየር ሚኒክ እንኳን እርሱን ለማግኘት ጥረት ሲያደርጉ ነበር፣ አልፈልግም ብለው ነው። ባየር ሚኒክ ሲቲ እና ባየር ሚኒክ ጃንዋሪ ላይ እንኳን ሊያዘዋውሩት ሞክረው ነበር እና በአምስቱ ታላላቅ ሊጎች በእነዚህ ሁለት የውድድር ዘመናት የተሳኩ ድሪብሊንጎች፣ ውጤታማ የሆኑ ድሪብሊንጎችን በማስመዝገብ ፍሎሪያን ቪርት አራተኛ ደረጃ ላይ ተቀምጧል፣ ከላሚኒያ ማል ከሞሐመድ ኩዱስ እና ከጄሬሚ ዶኩ ቀጥሎ ባርሰሎና፣ ዌስትሃም፣ ማንቸስተር ሲቲ ተጫዋቾች ናቸው። እነዚህ ቪርትስ የሌቨርኩዘን ተጫዋች ነው፣ አራተኛው ስኬታማ ድሪብለር። ተመልከቱ፣ እንደዚህ ያለው ተጫዋች በሊቨርፑል ውስጥ አሁን ሲቀላቀል ይህን ተሰጥኦውን ይዞ ይመጣል ተብሎ ይታሰባልና ይህን ተጽዕኖ ማሳደር ከቻለ ሊቨርፑል የፈጠራ ብቃቱ በጣም በጣም ነው ከፍ የሚለት እና ፍሪምፖንግ ለቡድኑ የማጥቃት ጨዋታ ጉልበትም ጭምር ነው የሚሰጡት። አካላዊ ፍልሚያ ልክ ሁለተኛ ኳስ ምናምን ላይ እዛ በኒውካስል የበላይነት እንደተወሰደባቸው ሆኖ መጫወት አይችሉም። ይሄ ካለ ያንን ድክመት ማረም የሚያስችል ተጫዋች ስለሆነ ነው። ስለዚህ ስለ ዝውውሮቹ በደንብ በተፈጸሙ ቁጥር በዝርዝር እንገባበታለን። ግን ሊቨርፑል ፋስተር ስትሮንገር ኤንድ ሞር ክሬኤቲቭ ሆኖ ለመምጣት የሚያደርገው ጥረት ነው የነዚህ ተጫዋቾች ዝውውር። አርነ ስሎት ለከርሞ እንዲህ አይነቱን ሊቨርፑል ይዘውላችሁ ሊመጡ ነው ደጋፊዎች። እየሰሩ ያሉት የብስራት ስፖርት የክብር